ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። የናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ እንደተለመደው አማርኛን ከመሰረቱ እንዲሁም እንግሊዘኛ እና ሌሎችንም ቋንቋዎች ከመሰረቱ ማንበብና መጻፍ ለተቸገሩት ወንድሞቻችን አዳርሱልኝ እያልኩኝ ከወዲህ ያሳስባለሁ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በማስቀመጥላችሁ ስልክ በቀጥታ በመደወል በኢሞ በዋትሳፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ እንደሚሆነው። ዛሬ ይዤላችሁ የመጣሁት ደግሞ አማርኛ ቃላት ምስረታ መለማመድ ለጀማሪዎች ከመሰረቱ እንዴት አድርገን ማንበብና መጻፍ እንችላለን ብላችሁ ለተቸገራችሁ ፊደላትን ቆጥራችሁ ነገር ግን ቃላትን አገጣጥማችሁ ማንበብ ያቃታችሁት ወንድሞቻችን ካላችሁ ቀለል ባለ ሁኔታ ነው ዛሬ ይዤላችሁ የመጣሁት እንዴት አድርገን ማንበብና መጻፍ እንችላለን ብላችሁ አማርኛን አክብዳችሁ ለምታዩት ዛሬ በጣም ቀለል አድርጌ ነው ይጀላችሁ መጣውት። ቃላት መሰረታ ምን እንደሚመስል እንዴት መመስረት እንዳለብን እንዴት ባጭሩ እናውቃለን፣ እንዴት አድርገንስ አገጣጥመን ማንበብና መጻፍ እንችላለን፣ ከፍ ስንል ደግሞ ረጃጅም ምንባቦችንስ እንዴት እናነባለን ለሚሉት ቀላል መፍትሔ ነው ይጀላችሁ መጣውት። አንደኛውና ዋነኛው የሆነ መሰረቱ ምንድን ነው? ቃላት ለመመስረት እንዲሁም አገጣጥሞ ለማንበብ ሶስት የተለያዩ ስቴፖች አሉ። እነዚህ ስቴፖች ምን ምን ናቸው የሚለውን ደግሞ ረጋ ብለን የምናይ ነው የሚሆነው። አንደኛው እና የመጀመሪያው ስቴፕ ምንድን ነው? ቃላትን አገጣጥመን ለማንበብ የመጀመሪያ ስራችን ፊደላትን አንድ በአንድ ለይተን ማወቅ ይጠበቅብናል። ሁለተኛው ፊደላት የማን ቤተሰብ ናቸው የሚለውን ደግሞ ማወቅ እንችላለን ማለት ነው። የመጀመሪያው ፊደላትን አንድ በአንድ ማወቅ ሲቀጥል፣ ደግሞ እነዛ ፊደላት የማን ቤተሰብ ናቸው የሀ የመ የሰ የረ እያልነ ከእያንዳንዱ ሰላሳ አራቱ ፊደላት ውስጥ የሆኑትን እያንዳንዱን ከቤተሰባቸው ማወቅ ይጠበቅብናል። ሶስተኛው እና የመጨረሻው ደግሞ ምንድን ነው? ፊደላትን ከየትኛው ቤተሰብ እንደመጡ ካወቅነ በኋላ ስንተኛ ድምፆች ናቸው። በጣም አስፈላጊውና የመጨረሻው መሆን መታወቅ ያለበት ነገር የፊደላትን ስንተኛ ድምፅ መሆናቸውን ምን ያህል እናቃለን ብላችሁ ለመጠየቅ ከፈለጋችሁ መጀመሪያ የፊደላትን ስንተኛ ድምፅ እንደሆኑ በደንብ ማወቅ ይጠበቅብናል። ስለዚህ እነዚህን ስንተኛ ድምፅ መሆናቸውን ለመለየት ደግሞ አንድ ሰው በቃሉ ይህንን ጻፍ ወይም ይህንን ጻፊ ብሎ ሲነግርሽ እነዛን በደንብ ለማወቅና ለመጻፍ መጀመሪያ ማወቅ ያለብን ነገር ምንድነው? የፊደላትን ድምጽ ወይም ድምጻቸውን ስንተኛ ድምጽ ናቸው? አንደኛ ድምፅ፣ ሁለተኛ ድምፅ፣ ሶስተኛ፣ አራተኛ፣ እንዲሁም አምስተኛ፣ ስድስተኛ፣ ሰባተኛ ድምጽ ብለን ለመለየትና ለመጻፍ የመጀመሪያ ስራችን መሆን ያለበት የፊደላትን ድምጽ ማወቅ ነው ማለት ነው። ስለዚህ ይህንን የፊደላትን ድምጽ ደግሞ መጨረሻ ላይ እያንዳንዱን በዝርዝር የምነግራችሁ ነው የሚሆነው። እረጋ ብላችሁ ቪዲዮውን እስከመጨረሻው ለመቆየት ሞክሩ። በደንብ ይዩት፣ በደንብ አንብቡት፣ በደንብ ተለማመዱበት። ከዛ በኋላ አማርኛን በአጭር ጊዜ አቀራጥፋችሁ ቻላችሁ ማለት ነው። ስለዚህ አሁን ቀጥታ ወደ ትምህርቱን እንሂድና እዚህ ጋር እንደምታዩት አ መ ሰ ገ ነ ይላል አይደለ? አመሰገነ ከዚህ ውስጥ የመጀመሪያ ስራችን ምንድነው ፊደላትን ነጥሎ ማውጣት ማውጣት ወይም ነጥሎ ማወቅ ነው ብለናል ስለዚህ ይቺ ማነች አ ከዛስ መ ከዛ ሰ ከዛ ገ ከዛ ነ የመጀመሪያውን ስቴፕ ጨረስነ ማለት ነው የመጀመሪያው ስቴፕ ምንድነው ፊደላትን ነጣጥሎ ማወቅ ነው የመጀመሪያው ስቴፕ ፊደላትን ነጣጥሎ ማወቅ ነው አወቅነ ከዛስ ሁለተኛው ስቴፕ ደግሞ ሁለተኛው ስቴፕ ደግሞ ፊደላቶቹ ከየትኛው ቤተሰብ የመጡ ናቸው፣ ፊደላቶቹ ከየትኛው ቤተሰብ የመጡ ናቸው የሚለውን ደግሞ እንለያለን። ያ ማለት አ ማለት የአዘርነች የመጀመሪያ፣ መ ካልነ የመዘርነች፣ ሰም ካልነ የሰዘርነች፣ ገ ካልነ የገዘርነች፣ ነ ካልነ የነዘርነች። ስለዚህ አሁን ሁለተኛውን ስቴፕ አለፍነ ማለት ነው። አሁን የመጨረሻውና በጣም አስፈላጊ የሆነ ሶስተኛውን ስቴፕ ነው የምናየው። አ ማለት የመጀመሪያ ድምጽ ነው የመጀመሪያ ድምጽ ስለዚህ ምንድን ነው የሶስተኛው ስቴፕ የሚለው፣ ፊደላቶች ስንተኛ ድምጽ ናቸው ወይም ድምጻቸው ምን ይመስላል የሚለውን ማወቅ መቻል አለብን ማለት ነው። ስለዚህ አ ማለት የመጀመሪያ ድምጽ ነች፣ መ ማለትም የመጀመሪያ ድምጽ ነች፣ ሰ ስንልም የመጀመሪያ ድምጽ ነች፣ ገ ስንልም የመጀመሪያ ድምጽ ነው፣ ነ ስንልም የመጀመሪያ ድምጽ ነው። ከዚህ ጋር ልትይዙት እና በጣም ሊረሳ የማይገባው ነገር ምንድን ነው የመጀመሪያ ድምፆች የጋራ ባህሪ አላቸው። የመጀመሪያ ድምጾች የጋራ ባህሪ አላቸው። እሱ የጋራ ባህሪ ምንድን ነው? አንደኛ በቅርጻቸው ተመሳሳይ ናቸው። ሁለተኛ ደግሞ በድምፃቸው ተመሳሳይ ናቸው። ምን አይነት ድምፅ አላቸው ካላችሁ፣ ድምፃቸው አ እሚል ድምፅ ነው። አ አናባቢውን ድምፅና ሃን አይጨምርም። ከዛ ውጭ ያሉት እያንዳንዱ የመጀመሪያ ድምጾች አ እሚል ድምፅ አላቸው። ያ ማለት መሰ? ሰ ገነ ስንል በሙሉ አ አ ሚል ድምጽ አላቸው። ስለዚህ እነዚህ የመጀመሪያ ድምጾች አ ሚል ድምጽ አላቸው። ሲቀጥል ደግሞ ምንም አይነት ቅጥያ ቀለበት የላቸውም። የቶቹ የመጀመሪያ ድምጾቹ ማለት ነው። ስለዚህ ሶስቱንም ስቴፕ ካጠቃለልን በኋላ በአንድ ላይ አገጣጥመን ለማንበብ በጣም ቀላል ነው። ስለዚህ አመ ሰ ገ ነ አመሰገነ ብለን በአንድ ላይ ማንበብ እንችላለን ማለት ነው። ከዚህ ስንቀጥል ደግሞ ከዚህ ጋር ፈለገች ይላል አይደለ? ፈለገች፣ ፈለገች ምን? የሆነ ዕቃ የጠፋትን ዕቃ ፈለገች ማለት ነው። የጠፋትን ዕቃ ፈለገች። ማን? እሷ። ማን? እሷ። እዚህ ጋር እንደምታዩት ፈ ና ለ እንዲሁም ገ የመጀመሪያ ድምፅ ናቸው። እንዴት የመጀመሪያ ድምፅ መሆናቸውን አወቅ ነው ብትሉ እ የሚል ድምጽ አላቸው። ሲቀጥል ደግሞ ምንም አይነት ቅጥያ ቀለበት የላቸውም። ስለዚህ በዚህ የመጀመሪያ ድምጾችን መለየት እንችላለን። ይችኛዋ ደግሞ ች የምትባሏ እ የሚል ድምጽ ነው ያለ። መጨረሻ ላይ በደንብ አብራርች የምነግራችሁ ነው የሚሆነው ስለ ድምጾቹ። አሁን ሃይላይቱን ልንገራችሁ እንገራችሁና፣ ስለዚህ ች ማለት እ የሚል ድምጽ አላት፣ ስድስተኛ ልጅ ብለን እናልፋለን። በአንድ ላይ ስናነበው ፈለገች፣ የሆነ እቃ የጠፋትን ነገር ፈለገች ወይም የምትፈልገውን ነገር እየፈለገች ነው ማለት ነው። ከዛ ወሰደቺ ከዚህ ጋር እንደምታዩት የመጀመሪያ ድምጾች ምን ብያቸዋለሁ? ቅጥያ ቀለበት የላቸውም። ሲቀጥል ደግሞ አ የሚል ድምጽ አላቸው። ወሰደች ስንል አ አ የሚል ድምጽ አለ። ስለዚህ ወሰደች የሚለው ወሰደ ካልነ የመጀመሪያ ድምጾች ናቸው ቺ ደግሞ ስድስተኛ ነች ማለት ነው እዚህ ጋር ምትይዙት ነገር የመጀመሪያ ድምፆች በሙሉ ቃላት ስንመሰረትባቸው ወንዴ ጾታ ናቸው ወንዴ ጾታ የወንድ ልጅ የሚያደርጋቸውን ድርጊቶች ነው የምንገልጻቸው የመጀመሪያ ፊደሎች ብቻ ከሆኑ አስታውሱ በደንብ ብታያቸው ትርጉም የሚሰጡ የመጀመሪያ ድምፆችን በአንድ ላይ አጣምራችሁ ስታነቧቸው ወንዴ ጾታ ብቻ ነው የሚያመለክቱ ነገር ግን ሽ ች ምናምን ይታከልባቸው ከሆነ ደግሞ ሴትን ያመለክታሉ ማለት ነው አ ስ ፈ ላ ጊ አስፈላጊ አስፈላጊ ከዚህ ጋር ቅድም እንዳልኳቸው የመጀመሪያ ስራችን ፊደላትን ስንተኛ ድምፆች ማለት ሶሪ ፊደላትን እያንዳንዱን መለየት ይጠበቅብናል። ይቺ አነች ይቺ ስነች ይቺ ፈ ይችላ ይችጊ መሆናቸውን እናውቃለን። ነገር ግን እነዚህ ከየትኛው ቤተሰብ የመጡ ናቸው የሚለውን ደግሞ ድጋሚ እዚ ጋር ደግሞ እንደምታዩት አስፈላጊ ነው አይደል? የሚለው አስፈላጊ አስፈላጊ የሚለው ደግሞ እዚህ ጋር እያንዳንዱ ፊደላትን የመጀመሪያ ስራችን ለይተን ማወቅ አለብን ብለናል። ስለዚህ አ ስ ፈ ላጊ የሚለውን ለይተን አውቀናል። ከዛ በኋላ ምንድነው የምናደርገው? ከየትኛው ቤተሰብ የመጡ ናቸው? ሁለተኛው ስቴፕ ፊደሎቹ ከየትኛው ቤተሰብ የመጡ ናቸው? አ ካልነ ከአነው፣ ስ ካልነ ደግሞ የሰብ ቤተሰብ ነች፣ ፈ ካልነ የፈነች ነች፣ ላ ካልነ የለቤተሰብ ነች፣ እንዲሁም ይ ካልነ የገቤተሰብ ነች ማለት ነው። እነዚህ እናቃለን። ከዛ በኋላ ድምጻቸው አ ካልነ የመጀመሪያ ድምጽ ነው። ስ ካልነ ስድስተኛ ድምፅ ነው። ሀ ካልነ የመጀመሪያ ድምጽ ነው። ላ ካልነ አፋችን የሚከፍተው አራተኛው ድምፅ ነው። ጊ ካልነ ደግሞ ሶስተኛው ድምጽ ነው። ስለዚህ በአንድ ላይ ስናነባቸው አስፈላጊ ብለን እናነባቸዋለን። አስፈላጊ። ከዚህ በመቀጠል መ ን ቀ ሳ ቀ ስ መንቀሳቀስ መንቀሳቀስ መንቀሳቀስ ስንልም ልክ ቅድም እንዳልኳችሁ ስቴፕ ባይ ስቴፕ እያንዳንዱን ሶስቶችን ስቴፕ መተግበር ግዴታ ነው። እነሱም ተግባራዊ ካደረጋችሁ እያንዳንዱን አገጣጥመን ለማንበብ ምንም የሚከብደን ነገር የለም። ስለዚህ እያንዳንዱን ልክ አሁን በሰራውላችሁ መልክ ረጋ ብላችሁ አንድ ባንድ ስቴፑን ተጠቅባችሁ ማንበብ ትችላላችሁ። ስለዚህ መ ን ቀ ሳ ቀ ስ መንቀሳቀስ ማ ማመስገን ማመስገን። ታሪ ካ ዊ ታሪካዊ ታሪካዊ። መተግ በ መተግበር መተግበር። ከዚህ በተጨማሪ ደግሞ ሌላ ይህን የምሰጣችሁ ነገር ምንድን ነው? እነዚህን ሶስቱን ስቴፕ ከተጠቀማችሁ በኋላ ደግሞ ፊደላትን አገጣጥማችሁ ለማንበብ አሁን የሚከብዳችሁ ከሆነ ምን ታደርጋላችሁ መሰላችሁ? የመጀመሪያ ስራችሁ አንድን ፊደል ለየታችሁ ማወቅ ነው። ይችን መ አወቋት ከዛስተ ተ እንዴት አድርገው ማነባቸው መተ መተ ከዛስ ግ አለች መተግ መተ ግ ሶስቱን በአንድ ላይ ማለት ነው። የመጀመሪያ ስራችን አንድ ፊደል ማንበው ከዛ ሁለትም ፊደል ከዛ ሶስት ፊደል እንደተደረደሩት እንደብዛታቸው እያጠጋጋን እያያዝናቸው በአምሯችን እያያዝን እያያዝን እንሄዳለን። ያ ማለት መን አወቅነ ተን አወቅነ ግን አወቅነ መተ ግ ማንቀረን በአሁንም መተ ግ ብለናል። መጀመሪያ በንጨምርበታለን መተ ግ በ ይሆናል አይደለ? መተግበር ከዛ ስር ትጨመራለች። መተግበር በአንድ ላይ ስናነበው መተግበር። ልክ በዚህ ስቴፕም ሞክሩት። እነዚህን አራቶችን ስቴፕ ሞክራችሁ አማርኛን ማንበብና መጽሐፍ ካቃታችሁ የሆነ ችግር አለ ማለት ነው። እርግጠኛ የምነግራችሁ በእነዚህ ስቴፖች ካነበባችሁ አማርኛ ቃላት ምስረታ ላይ መለማመድ ከቻላችሁ በአጭር ጊዜ ትለወጣላችሁ። ምንም ጥያቄ አይኖረውም። ረ ፈረሰኛው ፈረሰኛው

ኛ ሰራተኛ ሰራተኛ አ መ ስ ጋ ኝ አመስጋኝ አመስጋኝ ደረጃ ወች ደረጃዎች ደረጃዎች ዘ መ ና ዊ ዘመናዊ ዘመናዊ ጡ ረ ተ ኛ ጡረተኛ ጡረተኛ ጨ ር ሰ ሃ ል ጨርሰሃል ጨርሰሃል ቤ ዛ ዊ ት ቤዛዊት ቤዛዊት ሸ ወ ደ ኝ ሸወደኝ

ና ቅልጥፍና ቅልጥፍና ን ግ ግ ር ንግግር ንግግር ግ ን ኙ ነ ት ግንኙነት ግንኙነት ሚ ስ ጥ ራ ዊ ሚስጥራዊ ሚስጥራዊ ማ ስ ከረም መስከረም መስከረም እዚህ ጋ እያንዳንዱ የምታዩቸው በቢጫ ቀለር የተጻፉት ምንድናቸው? የወራቶች ከመጀመሪያው ወር እስከ መጋቤት ወር ያሉትን እያንዳንዱን እንዲሁ ቃላት ስንመሰርትም ወራቶችንም በቃላት የተመሰረቱ ስለሆኑ እንዴት ማንበብና መጻፍ እንደምንችል ቀለል አድርጌ ነው ይጀላቸው የመታወት እነዚህንም አብራቸው እንዳንድ ቃል አድርጋችሁ አንበቧቸው። ጥቅ ም ት ጥቅምት እዚህ ጋር እንደምታዩት ጥቅምት ስንል ሁሉ ሶስተኛ ስድስተኛ ፊደላት ናቸው። ጥቅምት ስድስተኛ ፊደላቶች ደግሞ መንበያቸዋለሁ። ሁሉም ተመሳሳይ ድምጽ አላቸው። እሱን አሁን መጨረሻ ላይ በደንብ የማብራራላችሁ ይሆናል። ጠብቁኝ። ህ ዳ ር ህዳር። ታ ህ ሳ ስ ታህሳስ ታህሳስ። ጥ ር ጥር የካቲት፣ የካቲት፣ መጋቢት፣ መጋቢት። ቤተሰብ አሁን ደግሞ መጀመሪያ ላይ እንዳልኳችሁ የፊደላትን ድምጽ እንዴት አድርገን ማወቅ እንችላለን? በተለይ በተለይ ደግሞ ከመጀመሪያ እስከ ሰባተኛ ያሉ ፊደላት አንደኛ፣ ሶስተኛ፣ ሁለተኛ እና አምስተኛ ድምጾች ከቅርጽም ከድምጽም ጋር የተቀናጀ የጋራ ባህሪ ያላቸው እሱን የጋራ ባህሪ ያላቸውን ደግሞ እንዴት አድርገን ማወቅ እንደምንችል በአጭሩ በደንብ አብራርቼ የመጨረስ ነው የሚሆነው። አሁንም አረጋብላችሁ ተከተሉኝ። በዚህ አጋጣሚ ቪዲዮውን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ እንዲሁም ላይክ እና ሼር ማድረጋችሁንም እንዳትረሱ። እንቀጥል። እዚህ ጋር እንደምታዩት ምንድን ነው ያልኳቸው ፊደላት የራሳቸው የሆነ ድምፅ አላቸው። በድምጻቸው መሰረት ቃላትን አገጣጥመን ለማንበብ በተለይ ትልቁና የመጨረሻው አስተዋጽኦ ሊያደርግልን የሚገባ ነገር እሱ ነው። ስለዚህ የመጀመሪያ ድምጾች በተመሳሳይ የጋራ ባህሪያቸው ምንድን ነው? አንደኛ ሁሉም ምንም አይነት ቅጥያ ቀለበት አይኖራቸውም። ሲቀጥል ደግሞ ሁሉም የድምጽ የጋራ ድምጽ አላቸው። እሱ የጋራ ድምጽ ምንድነው? አ የሚል ድምጽ አላቸው። ለ መ ሰ ረ ሰ ሸ ቀ እያልን በሄድን ቁጥር ከመጀመሪያው ከለ እስከ ፐ ያሉ ፊደላት በሙሉ አ የሚል ድምጽ አላቸው። ለምን ሃን ተውካት ካላችሁ ደግሞ ሃና አ የራሳቸው አ የሚል ድምጽ ነው የመጀመሪያው ያላቸው። ነገር ግን ለሁሉም ፊደላት ተገዥ አይሆንም። እነሱ አፈንጋጭ ናቸው። ያ ማለት ካናአ የመጀመሪያ ድምፅ በሚለው ድምፅ ስለማይጠሩ እነሱ ሁለቱን ትቻቸዋል ማለት ነው። ወደ ሁለተኛው ስንሄድ ደግሞ ምንድነው? ኡ የሚል ድምጽ ነው ያለው። እያንዳንዱ የሁለተኛ ድምፅ ላይ ብታዩ ኡ ኡ የሚል ድምፅ አላቸው። ከዚህ በተጨማሪ ምን አላቸው? በቀኝ በኩል ቀጥ ያላቸው የትኞቹ? ሁለተኛ ፊደሎች በሙሉ እያንዳንዱን ማየት ስለምትችሉ ማለት ነው። ወደ ሶስተኛው ስኔት ደግሞ ምንድነው የሚሆነው? ሶስተኛ ፊደሎች የመጀመሪያ መገለጫቸው ኢ የሚል ድምጽ አላቸው። ኢ፣ ሂ፣ ሊ፣ ሚ፣ ሲ፣ ሪ እያልን ስኔት በሙሉ ኢ የሚል ድምጽ ይኖራቸዋል። ከዛ በተጨማሪ ሶስተኛ ፊደሎች ከቀኝ ተነስቶ ወደ ግራ የሚሄድ ሸፋፋ ወይም ጫማ አለያም እግር ይኖራቸዋል ማለት ነው። እሱ ለስንተኞቹ ነው? ለሶስተኞቹ ብቻ ተገድቦ የተሰጠ ነው። ከዛ በመቀጠል ወደ አራተኞቹ ስንሄድ አብዛኛውን ባለ አንድ እግሮች ለሁሉም ተመሳሳይ ድምፅ ላይኖሩ ይችላሉ። ነገር ግን አብዛኞቹ አራተኛ ድምጾች እግር ያላቸው እግር የሌላቸው እና ሶስት እግር ያላቸው ድምጾች ቀኝ እግራቸው ይረዝማል፣ እንዲሁም ሁለት እግር ያላቸውም ቀኝ እግራቸው ይረዝማል። ከዚህ በተጨማሪ አ የሚል አፋችን የሚያስከፍት ድምጽ አላቸው። የትኞቹ? አራተኞቹ አፍ የሚያስከፍት ድምጽ ያላቸው ፊደላት አራተኞቹ ብቻና ብቻ ናቸው። ሌላ ፊደል ሊጨመርባቸው አይችልም። ወደ አምስተኞቹ ስኔት ደግሞ የመጀመሪያው ኤ የሚል ድምፅ አላቸው። ሄ፣ ሌ፣ ሜ፣ ሴ፣ ሬ እያልን ምን ሄደው ማለት ነው። ከዛ በተጨማሪ ደግሞ ቀለበት ይኖራቸዋል። አምስተኛ ፊደሎች በሙሉ ቀለበት አላቸው። ነገር ግን በሙሉ ቀለበት ያለው ፊደል አምስተኛ ሊሆን አይችልም። ያ ማለት ምን አለ መሰላችሁ አምስተኛ በሙሉ ቀለበት አላቸው። ነገር ግን ሁሉም ቀለበት ያለው ፊደል አምስተኛ ሊሆን አይችልም። አምስተኛ ፊደላት ቀለበታቸው ያለ የትጋ ነው፣ ቀኝ ግራቸው ጫፍ ላይ ቀኝ ግራቸው ጫፍ ላይ ነው ቀለበት ያላቸው። ስለዚህ በዛ መሰረት ልናውቃቸው ይገባል። ስድስተኞቹ ደግሞ እ የሚል ድምጽ ይኖራቸዋል። የጋራ ባህሪ ባይኖራቸውም የጋራ የቅርጽ ባህሪ ባይኖራቸውም የጋራ ድምጻቸው ግን እ የሚል ነው ማለት ነው። እሱንን ተግባራዊ ማድረግ ይገባል። ሰባተኞቹም ምንድነው የሚሆነው? ኦ የሚል ድምፅ አላቸው። የጋራ ቅርጽ የላቸውም። ነገር ግን የጋራ ድምጻቸው ኦ የሚል ነው ማለት ነው። ይህንን በደምብ ተጠቀሙበት። ዛሬ አስተማርኳችሁን ትምህርት እያንዳንዱን ከመጀመሪያው እስከ መጨረሻው በደንብ ካያችሁትና ከተጠቀማችሁበት አማርኛ ለመጨረሻ ጊዜ ቃላት ምስረታና ገጣጥሞ ለማንበብ በጣም ቀላል ይሆንላችኋል ማለት ነው። አብራችሁኝ ስለቆያችሁ ከልብ ነው ማመሰግ ነው። በሌላ ክላስ እስከምንገናኝ እናንተ ደግሞ ላይክ እና ሼር እያደረጋችሁ እንደም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ለእህት ወንድሞቻችሁ ሸር በማድረግ ልታዳረሱልኝ ትችላላችሁ። በውስጥ መስመር መማር ለምትፈልጉ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ታገኙናላችሁ። አብራችሁኝ ስለነበራችሁ በድጋሚ ክልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ተመኘው።